ክብርት ወይዘሮ ሸዊት ሻንካ የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር፣ ክቡራን ከምስራቅ አፍሪካ ሀገራት ይህንን ፕሮግራም ለመታደም እዚህ የተገኛችው ሚኒስትሮችና የኪነጥበብ ባለሙያዎች፣ ክቡራን ሚኒስትሮችና የመንግስት ከፍተኛ የስራ ኃላፊዎች፣ ክቡራን አምባሳደሮችና ዲፕሎማቶች፣ የተከበራቸው የሃይማኖት አባቶች፣ አባገዳዎች፣ አደስንቄዎች፣ የሀገር ሽማግሌዎች ጀግኖች አርበኞቻችን፣ የተከበራችሁና የተወደዳችሁ የምስራቅ አፍሪካ የጥበባትና የባህል ፌስቲቫል ተሳታፊዎች፣ ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ ከሁሉ አስቀድሜ ጥበብና ባህል ለቀጠናዊ ትብብር በሚል መሪ ቃል በተዘጋጀው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ላይ ተገኝቼ የመክፈቻ ንግግር እንዳደርግ በመጋበዜ የተሰማኝን ደስታ ለመግለጽ እወዳለሁ። ጥበባትና ባህል የአንድን ማህበረሰብ ታሪኩን፣ እሴቶቹን እና ማንነቱን የሚያንጸባርቁ ነባር ሀብቶቹ ናቸው። አፍሪካውያን የጥንታዊ ሰው መገኛ ብቻ አይደለንም፣ የጥንታዊ ባህሎች፣ ቋንቋዎች፣ ቅርሶች፣ ጥበቦች፣ ብዝሃ ህይወትና ስልጣኔዎች መገኛም ነን። በዚህ ትርጉም ከሄን ዓለም ሁሉ አፍሪካ ነው ማለት እንችላለን። ብዝሃነት ለአፍሪካ መልኳም ታሪኳም ነው። የተለያዩ ቋንቋዎችን መናገር፣ በልዩ ልዩ ባህሎች ውስጥ ማደግ፣ ከተለያዩ እምነቶች ጋር መኖር ለእኛ ለአፍሪካውያን ጌጣችን ነው፣ አዲስ ነገር አይደለም። ስሪታችን ብዝሃነት ነው። ሕዝቦቻችን ባህሎቻችንና ቋንቋዎቻችን ሰው ሰራሹን ድንበር ይሻገራሉ። ሀገራችን ኢትዮጵያ አፍሪካዊት እንደመሆኗ የሰው ዘር መገኛና የህብረ ባህልና የህብረ ብሔር ማዕከል ናት። ከጎረቤት አገሮች ሕዝቦች ጋርም ዘርፈ ብዙ ትስስር አላት። ከምስራቅ አፍሪካ ሕዝቦች ጋር በባህል ቋንቋ፣ ታሪክ፣ ስልጣኔ፣ ሃይማኖት እንጋራለን ስነ ቃሎቻችን ተረቶቻችን እሴቶቻችን እጅግ ተመሳሳዮች ናቸው ቀደምቶቻችን ከአንዱ ቦታ ወደ ሌላ ሲዘዋወሩ እንድንተሳሰር አድርገውናል ከፖለቲካዊ ታሪካችን በላይ ማህበራዊ ታሪካችን አያሌ የጋራ ትውስታዎች አሉት ቀደምት አፍሪካዊ የንግድ መስመሮች ህዝቦቻችንን ሲያገናኙ ኖረዋል በዚህ ምክንያት የወግ እቃዎቻችንና አለባበሳችን ተመሳሳይነት አላቸው። የግብርና ስራችን ተቀራራቢ ነው። የሃይማኖት አስተማሪዎች ከአንድ ወደ ሌላው ተጉዘዋል። ይህም የእምነትና የባህል መመሳሰልን ፈጥሯል። ሰው ሰራሽና የተፈጥሮ ችግሮችን ለመሸሽ ቀደምት አፍሪካውያን ወደ ሌሎች አፍሪካውያን ወገኖቻቸው ሄደው ይጠለሉ ነበር። ይህም ስጋዊ ተዛምዷችንን ጨምሮታል አሁንም ይሄ ተግባር የቀጠለ ነው። ስለሆነም በምስራቅ አፍሪካ ሀገራትም ሆነ በሀገራችን የሚገኙ የብዝሃ ባህል ሀብቶች እና የጋራ መገለጫ የሆኑት ሴቶች ለሕዝቦች አንድነትና መግባባት ለልማትና ለዘላቂ ሰላም እንዲሁም ማህበራዊ ትስስርን ለማጎልበት የሚያስችል አቅም አላቸው። ይሄ ደግሞ የባህል ዲፕሎማሲና ቀጠናዊ ትስስርን እንዲ እንዲጎለብት ምቹ ሁኔታን ይፈጥራል። ስለሆነም ከዘርፉ የሚገኘው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳ ማጎልበት ተገቢ ነው ብዬ አምናለሁ። በመሆኑም በጋራ ሴቶቻችንና ፍላጎቶቻችን ላይ የተመሰረተ ሁሉን አቀፍ ስምምነት ያለው ቀጠናዊ ትስስርን ለመገንባት እንድንችል እንደ አንድ የምስራቅ አፍሪካ ማህበረሰብ መስራታችንን መቀጠል ይገባናል። ይሄ ለሁለተኛ ጊዜ የተዘጋጀው የጥበብና የባህል ፌስቲቫል በጥበባትና በባህል ኢንዱስትሪ ውስጥ ባለድርሻ አካላትን ያሰባሰበ ተግባር ነው። እነዚህ ባለድርሻ አካላት ተሰጥኦዋቸውን ያቀርቡበታል፣ ቅርሶቻቸውን ያሳዩበታል፣ ባህላቸውን ያካፍሉበታል፣ እንዲሁም ትርጉም ያለው ውይይት ያደርጉበታል። በዚህ ፌስቲቫል የሚገኙ ወጣቶቻችን አፍሪካውያን ምን ያህል የተሳሰርን መሆናችንን እንደሚረዱ አምናለሁ። በእነርሱ ባህል ውስጥ ያሉት ሴቶችን በሌሎችም ያገኛሉ። ቅርሶቻችን፣ ክዋኔዎቻችን ይቀራረባሉ። ምክንያቱም ሌላ አይደለም ለዘመናት ያዳበርነው ትስስር ነው። ፌስቲቫሉ ለዚህ የዘመናት ትስስር አሁናዊ ማስረጃ እንደሚሆን እርግጠኞች ነን። ፌስቲቫሉ ዜጎቻችን አፍሪካዊ ማንነትን እንዲያዳብሩ በማህበረሰቦች መካከል አንድነትን የሚያጎለብቱበት የባህል ዲፕሎማሲና ቀጠናዊ ትስስር የሚያድግበት ምቹ ሁኔታን ይፈጥራል የሚል ተስፋ አለኝ። ከዚህም አልፎ በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስርን በማጠናከር የቀጠናው ሀገራት የባህልና የኪነ ጥበብ ዘርፍ ዓለም ተገቢውን ቦታ እንዲያገኝ ያደርጋል የሚል ተስፋም ተጥሎበታል። እንዲሁም ሁለንተናዊ የንግድ ትስስር እንዲጠናከር አስተዋጽኦ ከፍተኛ ነው። ይህንን ለህዝቦች አንድነትና ከፍተኛ ፋይዳ ያለው የጥበባትና የባህል ፌስቲቫል በማዘጋጀት ከፍተኛ ኃላፊነት ወስዶ የሰራውን የባህልና ስፖርት ሚኒስቴር፣ እንዲሁም ከሚኒስቴር መስሪያ ቤቱ ጎን በመቆም ለዚህ ስኬት ላበቃችሁ ባለድርሻ አካላት በሙሉ በኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስትና በራሴ ስም ያለኝን ልባዊ ምስጋና አቀርባለሁ። የዚህ ፌስቲቫል ተሳታፊዎች በአፍሪካ ርዕሰ መዲና ውቢቱ አዲስ አበባ የሚኖራችሁ ቆይታ ያማረ አዝናኝና ትምህርት ሰጪ እንዲሆንላችሁ እመኛለሁ። የምስራቅ አፍሪካ ህዝቦችን በባህልና ጥበብ ይበልጥ የሚያገናኘው ይህ የጥበባትና ባህል ለቀጠናዊ ትብብር የተሰኘው ፌስቲቫል በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።